ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬ በሌላ ቪዲዮ ተመልሻለሁኝ። ዛሬ የምሰራላችሁ አማርኛ ቃላት ምስረታ ረጃጅም ቃላት ምስረታዎችን ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ድረስ በመከታተል ተለማመዱ። ጀማሪ የሆናችሁ ማንበብ ላይ ላላችሁ ተማሪዎች ይህ ቪዲዮ ለእናንተ ነው። እስከ መጨረሻ ብትከታተሉ በደንብ ታተርፉበታላችሁ ማለት ነው። ቪዲዮን ሳታቋረጡ ካያችሁት አማርኛ እንዴት ማንበብ እንደምትችሉ አሳያችኋለሁ ማለት ነው። እናንተ ከኔ ጋር አብራችሁ ትለማመዳላችሁ። አሁን ቀጥታ ወደ ንባቡ ገባለሁኝ። አብራችሁ ላይክ እና ሸር በማድረግ ቪዲዮውን እስከምጨርስ ድረስ አብራችሁ በመቆየት ተለማመዱ። ለበለጠ ከታች ላይ በማስቀመጠው ደውላችሁ አናግሩኝ። መማር የምትፈልጉ እናስተምራለን ማለት ነው፣ በኦንላይን በኢሞ በቴሌግራም እና በዋትሳፕ ሌሎች ፕላትፎርሞች የምትጠቀሙ ከሆነ በዛ ማናገር ትችላላችሁ። በቅርቡ አማርኛ እንድታውቁ እኔ ረዳችኋለሁ፣ አግዛችኋለሁ ማለት ነው። አሁን ቀጥታ ይዤላችሁ የመጣሁን ቃላት መሰረታዎች፣ የፊደሎችን ስብስብ ረዘም ረዘም ያሉትን አብረን እናነባለን፣ እንለማመዳለን። ቀጥታ ወደ ቪዲዮ እገባለሁ። እሺ፣ ተመልሻለሁ። አብረን እናነባለን። ከኔ ጋር ስጠራ፣ ፊደሎችን ስጠራ አብራችሁ ከኔ ጋር ልምምድ አድርጉ። ጥሩ ማለት ነው። እሺ እንግዲህ፣ መጀመሪያ ወደ ታች ነው ማነብላችሁ። መጀመሪያ ላይ በአረንጓዴ የጻፉት፣ ከዛ በጥቁር፣ መጨረሻ ደግሞ በሰማያዊ የጻፉት አለ እሱን እናነባለን ማለት ነው። እንግዲህ መጀመሪያ ላይ ም ናት ን ም ብሎ ስፔስ አለው ምንም አደል ይላል። ምንም አደል የሚል ቃል አነበብ ነዚ ላይ ምንም ከዚያ አደል ይላል ማለት ነው። እንግዲህ ምንም አደል የሚለው የመ የነ መልሶ የመ ነው ስንተኛ ድምጽ ነው? ስድስተኛ ነው። የነ ስድስተኛ ነው። መልሶ የመም ስድስተኛ ድምፅ ነው። ሁለት ዜመን ሁለት ዜነን በመጥራት ሁለት ዜመን አንድ ዜነን በመጥራት ምንም የሚል ቃል ትናገራላችሁ። ከዚያ ቀጥሎ ያለ ደግሞ አደል የሚለው ደግሞ የአፊደል የደና የለ ነው። የአና የደ መጀመሪያ ሆኖ የለ ስድስተኛ ነው። በአንድ ላይ ምንም አደል የሚል ቃል ታነባላችሁ። ምንም አደል የሚል ቃል ታነባላችሁ ማለት ነው። ኦኬ፣ ቀጥሎ ደግሞ አ ታውቅም አታውቅም ይላል። ከዚያ እን እንዴ እንግዲህ በአንድ ላይ ስናነበው አታውቅም፣ ከዚ እንዴ፣ አታውቅም እንዴ፣ አታውቅም ከዚ እንዴ የሚል ቃላ አነበብን። ፊደሎችን የብቻ ብቻቸውን ስናያቸው ደግሞ የአ መጀመሪያ፣ የተ አራተኛ፣ የወ ስድስተኛው የቀ ስድስተኛው የመ ስድስተኛው አታውቅም የሚለው ማለት ነው። ከዚ እንዴ የምትለ ደግሞ የአና የነ የደ ናት። የአ ስድስተኛ ነች፣ የነ ስድስተኛ፣ የደ አምስተኛ ቀለበት ያላት እንዴ። በአንድ ላይ አታውቅም እንዴ የሚል ቃላት አነበብን ማለት ነው። ረጅም ነው። ስንት ናቸው? አንድ ሁለት ሶስት አራት አምስት ከዛ ስድስት ሰባት ስምንት ፊደሎች በአንድ ላይ አታውቅም እንዴ የሚል ቃል ይኖራቸዋል ማለት ነው። እንደዚህ በማድረግ የፊደሎችን ድምፅም ስንተኛ ስንተኛ እንደሆኑ በማወቅ ጀማሪ ከሆናችሁ ማንበብ ላይ ልምምድ እያላችሁ ከሆናችሁ እንደዚህ ያደረጋችሁ ከሆነ ጋር ብትለማመዱ ትችላላችሁ ማለት ነው። ኦኬ፣ ቀጥሎ ደግሞ እባክህ እባክህ ይላል። እባክህ አ ፊደል ከዛ ባ አራተኛ የከክ ነው፣ ይሃ ደግሞ ህ ነው። በአንድ ላይ እባክህ ይላል። ከዛ ደግሞ አ አትሂድ አትሂድ ይላል። ይሄ ደግሞ እባክህ መጀመሪያ ከዛ አትሂድ። ይሄ ብቻቸውን ፊደሎች ስናያቸው የአ፣ የበ፣ የከ የሃ ድምጻቸው የተለያየ ነው። አ የምትለዋ እ ነች ድምጿ በ ደግሞ ባ ነው። የከ ክ ነው። የሃ ደግሞ ህ ነው ማለት ነው። እባክህ የአ መጀመሪያ ነው። የተ ደግሞ ት ነው ይሃ ፊደል ደግሞ ሶስተኛዋ ሄነች የደድ ነው ማለት ነው። በአንድ ላይ እባክህ ከዚያ አትሂድ የሚል ቃል ይኖረዋል ማለት ነው። እባክህ አትሂድ የሚል ቃል ይኖረዋል። ኦኬ፣ ቀጥሎ ደግሞ እኔ ይላል። እኔ እኔ ብሎ ስፔስ አለው የአና የነ ፊደል ነው እኔ ይላል። ከዚያ አላውቅም አላውቅም ይላል አላውቅም አላውቅም የሚለው የአ የለ የወ የቀና የመ ነው። ድምፁ ደግሞ የአ መጀመሪያ፣ የለ አራተኛ፣ የወ ስድስተኛ፣ የቀ ስድስተኛ ናት፣ የመም ስድስተኛ፣ አላውቅም ይላል። መጀመሪያ ምን የሚላለው እኔ የሚላለው እኔ ብሎ ከዛ አላውቅም፣ እኔ አላውቅም የሚል ቃል ይኖረዋል ማለት ነው። እኔ ከዛ አላውቅም የሚል ቃል ይኖረዋል ማለት ነው። ኦኬ በመቀጠል አ ስ ተ ማ ማ ኚ አስተማማኝ ይላል። አስተማማኝ አስተማማኝ፣ የሚለው የአ፣ የሰ፣ የተ፣ የመ መልሶ የመ አራተኛው፣ ከዚያ የኘ ደግሞ ኚ ስድስተኛው ትሆናለች። በአንድ ላይ አስተማማኝ ይላል ማለት ነው። መጨረሻው ነው ይላል በአንድ ላይ አስተማማኝ ከዛ ነው የሚል ቃል ይኖረዋል ማለት ነው። አስተማማኝ ከዛ ነው ይላል። አስተማማኝ ነው የሚል ቃል ይኖረዋል ማለት ነው። አስተማማኝ ነው። እንግዲህ ፊደሎችን ስናያቸው የአ የሰ የተ መልሶ የመ የመ ሁለቴ የዚያ የኘ ደግሞ ስድስተኛዋ ነው የሚለው ይህንና የወ ማለት ነው። ከዚህ ጋይ የአ መጀመሪያ ነች። የሰ ስድስተኛ ናች። የተ ደግሞ መጀመሪያ ነው። መ አራተኛው ማማ ይሆናል። የኘ ኚ ነው። የነ መጀመሪያ የወ ስድስተኛው በአንድ ላይ ገምን ይላል አስተማማኝ ነው። የሚል ቃል ይኖረዋል ማለት ነው አስተማማኝ ነው የሚል ቃል ይኖረዋን። በመቀጠል መ ለ ያ የት መለያየት፣ እናንተ ስተነቡት እንደኔ በመቁጠር ተለማመዱ። መጀመሪያ ያው ጀማሪ ከሆናችሁ ማለት ነው እኔ ጋር አብራችሁ መ ለ ያ የት ሁለት ዜ ያ ትሩና የ ማለት መጀመሪያ አራተኛውን ከዚያ የመጀመሪያውን ድምጽ መጥራት ከዛት መለያየት የሚል ቃል ይኖረዋል ማለት ነው። መለያየት የሚል ቃል ይኖረዋል። እንዲያድርጋችሁ ተለማመዱባቸው። በጣም ቀላል ናቸው። እንደዚህ ያደርጋችሁ አማርኛ ማወቅ ትችላላችሁ። ድምጻቸውንም እዚህ ላይ እያስረዷችሁ ስለሆነ በደንብ ከተረዳችሁና ካልገባችሁ ደግሞ ቪዲዮን እያዞራችሁ እያዞራችሁ ብታዩት የተሻለ ነው ማለት ነው። ሻሁን ለምብላችሁ ምንም አደል ይላል መጀመሪያው። ከዛ አታውቅም እንዴ አታውቅም እንዴ ከዛ እባክህ አትሂድ፣ እባክህ አትሄድ። ከዛ እኔ አላውቅም፣ እኔ አላውቅም። ከዛ አስተማማኝ ነው፣ አስተማማኝ ነው። መጨረሻው መለያየት፣ መለያየት ይላል ማለት ነው። መለያየት የሚለው አምስት ፊደል ነው። የመየለ የየን ሁለት የጠቅማችሁ ከዛ የተፊደል ት መጨረሻ ላይ ትሆናለች። አምስት ፊደሎች በአንድ ላይ መለያየት የሚለውን ቃል ይሰጠናል ማለት ነው። ኦኬ፣ አሁን በጥቁር ደሞ እናነባለን ይህን ከጨረስን። እሺ፣ በጥቁር የተጻፈው መጀመሪያ ላይ አ ገ ሬ ይላል፣ አገሬ ይላል። የመጀመሪያው አገሬ፣ ከዚያ እ መልሳ ለሁ አገሬ እመለሳለሁ፣ አገሬ ከዚያ እመለሳ ለሁ አገሬ እመለሳለሁ የሚል ቃል ይሰጣል። አገሬ የሚለው የአ የገ የረ። እመለሳለሁ የሚለው ደግሞ የአ ስድስተኛ ነው፣ የመ የለ የሰ የለ መልሶ የሀ ሁለተኛው ሁ፣ እመለሳለሁ ይላል ማለት ነው። አገሬ እመለሳለሁ ይላል። እሺ፣ ቀጥሎ ደግሞ እ ባክህ እባክህ ይላል። እባክህ፣ ከዛ፣ ስጠኝ፣ ስጠኝ፣ ስጠኝ እባክህ ከዛ ስጠኝ ይላል። ይሄ ደግሞ እባክህ የሚለው የአ ሆኖ ስድስተኛው እ ብላችሁ ነው የምታነቡት። አ ሳይሆን እ ዝግዛግ አለው ካናቱ ላይ ባ አራተኛ ክ ስድስተኛ ህ ስድስተኛ እባክህ ስጠኝ። የሚለው ደግሞ ስ የጠ መጀመሪያ የኛ ስድስተኛ ስጠኝ እባክህ ስጠኝ ይላል። ቀጥሎ ደግሞ እ ራ ስ ህ ን ራስህን ይላል። ይሄ ደግሞ ራስህን ከዚያ ጠይቅ፣ ጠይቅ፣ ጠይቅ የጠ የየ ይ ስድስተኛ የቀ ቅ ነው፣ ቅ ስድስተኛው ጠይቅ። ራስህን ከዛ ጠይቅ ይላል ማለት ነው። ራስህን ጠይቅ የሚል ቃል ይኖረዋል። ራስህን ከዛ ጠይቅ ይላል። ቀጥሎ ደግሞ በደህና፣ በደህና ይላል። ደግሞ በደህና በፊደል ደና ይሃ የነ በደህና ይላል። ከዛ ተመለስ ተመለስ። በአንድ ላይ ስናነበው በደህና ተመለስ፣ በደህና ተመለስ ይላል ማለት ነው። ኦኬ ቀጥሎ ትምህርት ትምህርት ይላል። ትምህርት ከዛ ጀምረናል ጀምረናል። ትምህርት ከዚያ ጀምረናል ይላል ማለት ነው። እንግዲህ ትምህርት የሚለው የተ የመፊደል የሀ የረ የተ ድምጻቸው ግን ስንተኛ ድምጽ ናቸው ሁሉም ስድስተኛ ናቸው የተ ስድስት ትምትለ ማለት ነው የመም ስድስተኛ የሀም እንደዚያው የረ የተም ስድስተኛ ላይ የሚገኙት ሳድስ ናቸው ማለት ነው ጀምረናን የሚለው ደግሞ የጀ መጀመሪያ ነው የመ ስድስተኛ ይሆናል የረ መጀመሪያ ነው የነ አራተኛ የለ ስድስተኛው ጀምረናል ትምህርት ጀምረናን ይላል ማለት ነው ከዛ በመጨረሻው መ ቀ መቀራረብ ይላል። ይህ ደግሞ መቀራረብ መቀራረብ የሚለው የመ የቀ የረ መልሶ የረ ከዛ የበብ ስድስተኛዋ። መቀራረብ እነዚህም አምስት ፊደሎች ናቸው። መቀራረብ ይላል ማለት ነው። እንዲያርጋችሁ ተለማመዱ። አሁን ደግሞ እናንበበው። መጀመሪያ አገሬ እመለሳለሁ ይላል። ከዛ እባክህ ስጠኝ ይላል። ከዛ ራስህን ጠይቅ ይላል። ከዛ በደህና ተመለስ ይላል። ከዚያ ትምህርት ጀምረናል ይላን። መጨረሻው መቀራረብ ይላል ማለት ነው። መቀራረብ ይላል። እንዲህ በማድረግ ብትለማመዱ በቅርቡ አማርኛ ማወቅ ትችላላችሁ ማለት ነው። በእርግጠኝነት ነግራችሁ፣ አሁን መጨረሻ ላይ ደረስን። መጨረሻ ላይ ያለውን በሰማያዊ የጻፉት እናነብና እንጨርሳለን። እናንተ ቪዲዮውን እያዞራችሁ እያዞራችሁ ብታዩት ታተርፉበታላችሁ፣ ትጠቀማላችሁ ማለት ነው። አንዴ ሳይሆን ደግሞሽ አስፈላጊ ስለሆነ መጀመሪያው ምን ከዛ ታደርጋለህ ይላል። ምን ታደርጋለህ እናንተ፣ ስፔስ ክፍት ካለው እስከ ክፍቱ ነው ማንበብ እንጂ ከዚህ ምን ብላችሁ ይህንም ጨምራችሁ የምታነቡት ከሆነ ግልጽ ሳይሆንላችሁ ሳይገባችሁ ይቀራን ማለት ነው። እንዴት እንደሆነ ማንበብ መልመድ፣ መጀመሪያ እንዴት እንደምታነቡ። ምን ከዚያ ታደርጋለህ ይላል ማለት ነው። ምን የመና የነ ታደርጋለህ የሚለው ታ ከዚያ ደ ከዚያ የረ የገ የለና የሀ ታደርጋለህ። ምን ታደርጋለህ ይላል። ቀጥሎ ድርሻ አለኝ ይላል። ድርሻ አለኝ ድርሻ አለኝ የሚለው ድርሻ የሚለው እስከዚህ ነው። የደና የረ የሸ ነው። ድ ከዚያ የረ ር የሸ አራተኛ ነው። ድርሻ አለ የሚለው ደግሞ የአና የለ መጀመሪያ የኘ ስድስተኛ ድርሻ አለኝ ይላል ማለት ነው። በመቀጠል በጣም ይላል። በጣም ደስ ይላል ብሎኛል። ብሎኛል በጣም ትላለች። ከዛ ደስ ይላል፣ ከዛ ብሎኛል ይላል ብሎኛል። በአንድ ላይ በጣም ደስ ብሎኛል የሚል ቃል ይኖረዋል። በጣም የሚለው የበየጠ የመ ነው ደስ እንትዋ ደናሰ ብሎኛል የሚለው ደግሞ የበየለ የኘና የለ ብሎኛል ይላል። በጣም ደስ ብሎኛል ይላል ማለት ነው። በጣም ደስ ብሎኛል። ቀጥሎ አብረን አብረን መጣን መጣን አብረን መጣን አብረን መጣን አብረን ይላል የአ የበየረ የነ መጣን የሚለው ደግሞ የመየጠ የነ መጣን አብረን መጣን ይላል ማለት ነው። ቀጥሎ ተስማምቻለሁ ይላል ተስማምቻለሁ ይላል ማለት ነው። የተየሰ የመ ማ ነው ይች ቀጥል ያለችዋ ደግሞ ምነች የች ቻናት የለ ከዛ የሃ ሁ ማለት ነው። ተስማምቻለ ሁ ይላን ማለት ነው። ደግሞ በመጨረሻ መተሳሰብ መተሳሰብ ይላል። አምስት ፊደል የመ የተ የሰ መልሶ የሰ ከዛ የበ ድምጻቸውን የዋቸው ስንተኛ ፊደል እንደሆኑ ከዛ መተሳሰብ ይላን ማለት ነው። እንዲህ በማድረግ መለማመድ አለባቸው። በጣም ቀላል ነው። አማርኛ እንደዚህ ያደርጋችሁ ቪዲዮ ብታዩ ማንበብ ማወቅ ትችላላችሁ። ማንበብ ለማትችሉ ራሱ ይህን ቪዲዮ በመከታተል ሁሌም የሚለቀውን ቪዲዮ በማየት እናንተ አማርኛ ማወቅ ትችላላችሁ። በእርግጠኝነት ነግራችሁ ማለት ነው። እሺ አሁን እናንበበው። ምን ታደርጋለህ። ከዛ ድርሻ አለኝ። ከዛ በጣም ደስ ብሎኛል። ከዛ አብረን መጣን። ከዛ ተስማምቻለሁ። ከዚያ መተሳሰብ መተሳሰብ ይላል ማለት ነው። እንዲህ በማድረግ ተለማመዱ። የዛሬ ቪዲዮ ያው ይህን ይመስል ነበር። ከተመቻችሁ ላይክ እና ሸር በማድረግ እስከ መጨረሻ አብራችሁ በመቆየት አበረታቱ ማለት ነው። ላይክ ሸር አድርጉ ለጓደኞቻችሁ እንዲደርስ። በሌላ ቪዲዮ እስከመጣ፣ ሰላም ሁኑ። ቻው